ሰላም አለይኩም ወራህመቱላይ ወበረካቱ፣ እንዴት ዋላችሁ? ኡስታዝ ሀሰን ታጁ ትናንትና በፌስቡክ ገጹ ተበሩክ በቁርአን የሚል ጽሁፍ ጽፎ አነበብኩት። ለመሆኑ ኡስታዝ ሀሰን ታጁ አላህን ባትፈራ አድናቂዎችን ተከታዮችን አትፈራም እንዴ? ተበሩክ በቁርአን የሚል የሐሰት ጽሁፍ የጻፈው ለምን እንደው ታውቃላችሁ? ባለፈው የፋና ቴሌቪዥን የሃጂ ሙፍቲ የቀብር ስነ ስርዓትን በቀጥታ አስተላልፎ ነበረ። እናም ሲያስተላልፍ ጀናዛው የሙፍቲ ሬሳ የተኛበትን ቦታ እየዳሰሱ ቦታውን ሬሳ የተኛበትን ቦታ እየዳሰሱ ሰውነታቸውን እየቀቡ የነበሩ አሸራኪ ሰዎችን፣ እንዴት እንደዚህ አይነት ሽርክ ይሰራሉ የሚል ተቃውሞ ተነስቶ ነበረ። ሰዎቹ ሬሳው የተኛበትን ቦታ ዳሰው ሰውነታቸውን የቀቡት ያሽርኩ ችግር የለውም እንደውም መረጃ በቁርአን አለ ብሎ እንደ መረጃ ያቀረቡ ምንዱ አምላካችን አላሁ ስብሓነሁ ወተዓላ ለነቢያት የሰጣቸውን ተአምራት ነው ያቀረበው። ለምሳሌ ለነብዩ ሳሙኤል የታቦት ተአምራት የተሰጠውን፣ አንደኛ ሁለተኛ የሳልህን ግመል፣ ሶስተኛ ደግሞ ምንድ ነበር ያቀረበው? የነብዩ ዮሴፍንና የነብዩ ዩሱፍንና የአባቱን የነብዩ ያዕቆብን ትርክትን ያቀረበው ትልክ ግን የዚህኛ ክልል ሰው እንዴት እውር እንደሚያደርግ ከኡስታዝ ሀሠን ታጁ በደንብ የተረዳሁት። ሀጂ ሙፍቲ ነብይ ናቸው እንዴ? ሀጂ ሙፍቲ አንደኛ ነብይ አይደሉም፣ ሁለተኛ ሞተዋል። ሬሳቸው የተኛበትን ነው ሰዎች ተበሩክ ነው ብለው ሰውነታቸውን ሲዳስሱ የነበረው። የሳሊህ ግመል አንደኛ አልሞተችም ለነብዩ ሳሊሕ አምላካችን አላሁ ሱብሓነሁ ወተዓላ ለህዝቡ ምልክት ይሆን ዘንድ ነው ተአምር ያደረግለት አንደኛ ነገር ሁለተኛም በነብዩ ዩስፍና በነብዩ ያዕቆብ በአባቱ መካከል የተደረገው ዩስፍ ለምልክት ልብስ ለአባቱ የላከው አይኑን እንዲድን ያም ልብስ ከሬሳ ጋር ምንም ግንኙነት የለውም ሲቀጥል ደግሞ ለነብዩ ሳሞል የተሰጠው ታቦት ታቦቱ ምንድን ነው? ፊ ሰኪነቱ ሚንላህ ነው የሚለው በነገራችን ላይ ሱረቱ ልበቀራ 248ኛው አንቀጽ ላይ ያለው እስራኤላውያኖች ምልክት ይፈልጉ ነበረ። እስራኤላውያኖች ራሳቸውን ነፃ ለማውጣት ጦርነት መግባት ፈልገው እንትን ነው የሚመራ ንጉሥ ያስፈልገናል ብለው ወደ ነብዩ ሄዱ ነው የሚለው ቁርአን ላይ ያለው ነብዩ ስም አልተጠቀሰም፣ ግን ተፍሲር ኢብኑ ከሲር ያ ነብይ ሸምዖን ነው ይላል። ሸምዖን ብሎ ማለት መጽሐፍ ቅዱስ ላይ መጽሐፈ ሳሙኤል ላይ ያለው ነብዩ ሳሙኤል እና ሳኦል ናቸው። ሳኦል በነብዩ ሳሙኤል የተቀባ ንጉሥ ነው። አምላካችን አላሁ ስብን ተላ በስረቱ በቃራ አንቀጽ 248 ላይ ጠቅሶታል። የሳሙኤልን እና የሳኦልን ማለት ነው። ስለዚህ ያንን ተአምራት ነው ያደረገው። ምንድነው ሳኦል ማለትም እንትን ነው ጣሉት ጣሉት ከአምላካችን አላሁ ስብሃነሁ ወተዓላ የሆነ ንጉስ እንዲሆን ያምኑ ዘንድ አምላካችን አላሁ ስብሃነሁ ወተዓላ ከሙሳና ከሃሩን ከቤተሰቦቻቸው የሆነ ምልክት ታቦት መላእክቶች ተሸክመው ያመጡላቸው እንደ ምልክት ነው። ያ ለነብዩ ሳሞል የተሰጠ ምልክት ነው። ነብዩ ሳሞል አልሞተም፣ ጣሉትም አልሞተም። በዛ ላይ ደግሞ ታቦቱ ምንድን ነው የተባለው ሰኪነቱ ሚነላ ነው የተባለበት እንጂ የሳኦልና ማለትም የሸምዖን እና የጣሉት መንፈስ አለበት አይልም። እንዲህ አላህም መፍራት ተውክ ማለት ነው። ኡስታዝ ሀሠን ታጁ እንዲሁኝ እንዴት እንዳሳዘኑኝ ወላሂ፣ ለአጺ አልሞትም እኮ ሰዎቹ አልሞትም። እንደዚህ ተአምራትን ያደረጉት ሰዎች ነብያቶች ናቸው። ከአላህ የተሰጣችሁ ታምራትን ነው አልሞትም። አንተ ከሞተ አንድ የሃይማኖት አባት ጋር እንዴት ነው የምታወዳደራቸው? ሐራም አለይኩ ወላህ፣ ሐራም አለይክ ምን እንዳስታወስኩ ታውቃላችሁ? እዚህ ሶሻል ሚዲያ ላይ ነጽጽር ስናደርግ ብዙ ክርስቲያኖች በቃ ብዙ ክርስቲያኖች ሳይሆን፣ ሁሉም ክርስቲያኖች የኢየሱስ ክርስቶስ ሐዋርያቶች በኢየሱስ ፈጣሪነት የሚያምኑ ነበር የሚመስላቸው እና ሐዋርያት በኢየሱስ ፈጣሪነት አያምኑም ስንላቸው የደነገጠው ያለቀሱ አሉ። ይህን ተራውን አማኝተውት የሃይማኖት ሰባኪ የሆኑ የፕሮቴስታንት ሃይማኖት ሰባኪ የሆኑ አንድ ለምሳሌ ምንድን ነው ያለው የኢየሱስ ክርስቶስ ሐዋርያቶች ለምሳሌ ያክል ጳውሎስ በኢየሱስ ፈጣሪነት አያምንም ስንለው አያምንም፣ እንዲህ ብሎ እኛን ነው የጠየቀው። የጠየቁ አስባችታል፣ መጽሐፍ ቅዱስ እንዲገልጦ መድረክ ላይ ቆሞ በፕሮቴስታንት ቤተ ክርስቲያን ሃይማኖት ስብከት የሚሰብክ ሰው ነው። አዎ ጳውሎስ በኢየሱስ ፈጣሪነት አያምንም አል ነው ሂዶ መጽሐፍ ቅዱስ ላይ አረጋገጠ። እውነትም ጳውሎስ በኢየሱስ ፈጣሪነት አያምንም፣ ነገር ግን ይህን ነገር በቃ ኢየሱስ ክርስቶስ እኮ ፈጣሪ አይደለም። እናመሰግናለን፣ እንኳን ነገራችሁን። እስከ ዛሬ ኢየሱስን ፈጣሪ ስንል የኖር ነው በሐሰት ነው ብሎ አላለም። እልክ ይዞት እስቲል እስካሁን ድረስ እየሰበከ ነው። የሃይማኖት ሰባኪ ነው። እንደ ፎቶ ምናደርግላችኋለሁ። ስለዚህ እንደዚህ እውነት እያሳየናችሁ በእልክ እንደዚህ አይነት ገደል የምትገቡት ለምንድን ነው? እልክ እውነት ነው እንዴ? እንዲህ ብትጠሉንም እኮ እውነት ነው እየነገርናችሁ ያለ ነው። ለምሳሌ ያለ አምላካችን አላሁ ስብሃነ ወታላ ቁሮ አለ ምንድን ያል በሱረቱል ፋጢር አንቀጽ 14 ላይ ብትጠሯቸው ጥሪያቸውን አይሰሙም ይላል። አምላካችን አላሁ ስብሃነ ወታላ ካላ ውጭ የሚጠሩ አካላቶች ቢጠሩ ጥሪያቸውን አይሰሙም፣ እንኳን ሊባርኩ። ስለዚህ ሀጂ እንኳን ሙተው በህይወት እያሉ ድረሱል እንትብሩ ቢጠሩ አይደርሱ። ስለዚህ ሐጂ የሚጸልዩት የሃይማኖት አባት የሆኑት ለራሳቸው እንጂ ለኛ አይደለም ሰው ጽድቅ የሚያጸድቀው ለራሱ ነው ጽድቁ በላው ላይ ነው ሀጢያቱም በኃጢአተኛው ላይ ነው ጽድቅም በጻዲቁ ላይ ነው እንጂ የሌላ ሰው ጽድቅ ለሌላ ሰው አይሆንም የሌላ ሰው ኃጢአት ለሌላ ሰው አይሆንም አንቀጽ 14ና አንብቡት ብትጠሯቸውም ጥሪያችሁን አይሰሙም ይላል አምላካችን አላህ በስረቱ አልአሕቃፍ አንቀጽ አምስትና ስድስትን አንብቡት እስከ ትንሣኤ ቀን ድረስም ለእርሱ የማይመልስለትን ጣዖት ከአላህ ሌላ ከሚጠራ ሰው ይበልጥ እየተሳሰተ ማን ነው ይላል እነርሱም ከጥሪያችሁ ዘንጊዎች ናቸው ብላ። ስለዚህ ከአላህ ውጭ የሚጠሩ ማንኛቸው ነገሮች አይሰሙ፣ እነዛን የሚጠራ ደግሞ የተሳሳተ ሰው ናቸው ይላል አምላክ አላህ በሱረቱል ሐጅ አንቀጽ 73 ላይ ከአላህ ውጭ ያሉ ነገሮች ብንጠራቸው የማይሰሙ አቅም የሌላቸው ዝንብን እንኳን መፍጠር የማይችሉ ናቸው ይላል። በሱረቱ ሰብ አንቀጽ 22ና 23ን በደንብ አንብቡት። አንቀጽ 22 ላይ እነዚያ ከአላህ ሌላ አማልክት ብላችሁ የምታስቧቸው ጥሩ፣ በሰማያትን በምድርም ውስጥ የብናይ ክብደት ያክል ምንም አይችሉም። የብናይ ክብደት ያክል እንኳን ምንም ዋጋ የሌላቸው ናቸው ከአላ ውጭ የሚጠሩ በስረቱን ነምል አንቀጽ 62 ላይ ወይም ያ ችግረኛን በለመነው ጊዜ የሚቀበል መከራንም የሚያስወግድ በምድር ላይ ምትኮች የሚያደርጋችሁ ይበልጣልን? ወይስ የሚያጋሩት ከአላህ ጋር ሌላ አምላክ አለን? ጥቂትንም አትገስጹም ይላል። ስለዚህ ከአላህ ሌላ የምንጠራው የብናኝ ያክል እንኳ ዋጋ የሌለው ነገር ሊሰማን የማይችል ነው። ስለዚህ ሀጅ ሙፍቲ አላይዘንላችሁ፣ የሃይማኖት አባት ናቸው እንጂ ከአላህ ውጭ ጠርተናቸው ሊሰሙን ሊባርኩን የሚችሉ አይደሉም። እልካችሁን በልክ አድርጉት።